ከመጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። በጎንደር በርካታ ቀጠናዎች ውጊያ ሲካሄድ ውሏል። በስቴ ቀጠና የምስራቅ እዝ 303ኛ ኮር 77ኛ ክፍለ ጦር በርካታ ሰራዊቱን ያጣበት ውጊያ ተካሂዷል። በውጊያው የሻለቃ መሪው እና የሬጅመንት አመራሮች ተደምስሰዋል። በመተማ የሰሜን ምዕራብ ዕዝ ዘጠና ስድስተኛ ክፍለ ጦርና ጥምር ጦሩ ሁለት ወታደራዊ ካምፖች ላይ መጠነ ሰፊ ጥቃት ተፈጽመዋል። የዕለቱ ሰበር መረጃችን ነው፣ በቀዳሚነት ይዘነዋል። በጦር ወንጀለኛው የብልጽግና ሰራዊት በአሰቃቂ ሁኔታ የተገደለችው የፋኒት በአለማ ሲሆን ቤተሰቦች መታፈናቸው በሕዝብ ላይ ተጨማሪ ቁጣን ቀስቅሰዋል። ከሰዓት በኋላ የተሰሙ መረጃዎች አሉ። የክብር ሰማዕቷ አባት አቶ ዋሲሁን አባዋ ከመታፈናቸው በፊት የሰጡትን ቃልም በዜናችን ይዘነዋል። የብልጽግናው አገዛዝ ከፍተኛ ባለስልጣናት ከኤርትራ ድንበር በ60 ኪሎ ሜትር ቅርበት ታይተዋል። ባለስልጣናቱ ኤርትራ ድንበር አሰብ አቅራቢያ ቡሬ ከተማ የታዩት ከባሌ ጉብኝት በኋላ ነው። ለመሆኑ የደህንነት መስሪያ ቤቱ መሪ ሬድዋን ሁሴን እና የጠቅላዩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ እንዲሁም ሌሎች የሲቪልና ጄኔራል መኮንኖች ወደ አሰብ አቅራቢያ የድንበር ከተማዋ ያደረጉት ጉዞ ዓላማው ምንድን ነው? ፏፋር ያለው አሁናዊ ሁኔታስ ምን ይመስላል? ስንል መረጃዎችን ፈትሸናል። ይህም ሌላኛው የመረጃ ትንታኔያችን ነው። በተለያዩ የአማራ መስተዳድሮች በተለይም በወረዳና ከዛ በታች ባለው መዋቅር የሚገኘው አመራር መከላከያው በፋኖ እያስመታን ነው፣ ድረስልን ብለን ስንጠራም አይደርስልንም የሚል ቅሬታ እያሰማ ነው። ቢሮ ዘግቶ የሚጠፋው አመራር በዝቷል። አዲስ አበባ የገቡ አልተመለሱም። ወደ አረብ ሀገር የሄዱ የታችኛው መዋቅር አመራሮች እንዳሉ ታውቋል። በጉዳዩ ላይ ተጨማሪ መረጃ አሰናድተናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም ሰበር ዜና በጎንደር በርካታ ቀጠናዎች ውጊያ ሲካሄዱ ውሏል። በጎንደር እስቴ ቀጠና የምስራቅ እዝ 33ኛ ኮር በርካታ ሰራዊቱን ያጣበት ውጊያ ተካሂዷል። በመተማ ደግሞ የሰሜን ምዕራብ እዝ 97ተኛ ክፍለ ጦርና ጥምር ጦሩ ሁለት ወታደራዊ ካምፖች ላይ መጠነ ሰፊ ጥቃት ተፈጽመዋል። አፋብኃ በላይ ዘለቀ እዝ አንደኛ ኮር ሜጀር ጄኔራል ሙባንታ ባተ ተወርዋሪ ክፍለ ጦር ዘመቻ አርበኛ ተመስገን ጓዴ ሲል በሰየመው የማጥቃት ምዕራፍ ታላቅ ድል አስመዝግበዋል። ከደራ ተነስቶ ወደ ስቴ መካነ ኢየሱስ ከተማ በማምራት ላይ የነበረው የምስራቅ እዝ 33ኛ ኮራ አካል የሆነው ሰባ ሰባተኛ ክፍለ ጦርን ገላውዲዮስ ከተማ አቅራቢያ ገዢ መሬት በመያዝ ከነ ወታደራዊ ተሽከርካሪዎቹ ጥቃት ያደረሱት የፋኖ ኃይሎች የሻለቃ መሪውን ጨምሮ በርካታ ጦሩን በውጊያ መደምሰስ መቻሉን አስታውቋል። ከመጀመሪያው ማጥቃት በኋላ የአገዛዙ ጦር ዳግም ኃይል በማሰባሰብ ሁለት ጊዜ ማጥቃት ሞክሮ የነበረ ቢሆንም ከገላውዲዮስ ከተማ እስከ ውባንተ ተራራ ሞሻ ተራራ ግድብ ተራራ ቴሌ ፈትሎ ድረስ ባሉ ሰፊ ቀጠናዎችን የሸፈነ ውጊያ ላይ መዋሉን ያስታወቀው ኮሩ ከ38 በላይ የብልጽግና ሰራዊት መደምሰሱን ከነዚህ ውስጥ የሻለቃ መሪ እንደሚገኝበት አስታውቋል። በተጨማሪም የሶስት መቶ ሶስተኛ ኮር ሰባ ሰባተኛ ክፍለ ጦር ኦርዲናንስ ኃላፊ ከነአጃቢዎቹ ተደምስሷል ያለው ኮሩ የሰባ ሰባተኛ ክፍለ ጦር አንዷ ሬጅመንት የሰው ኃይል ከነአጃቢዎቹ መደምሰሱን ከምርኮኞች አረጋግጫለሁ ብለዋል። ከግማሽ ቀን በላይ በወሰደው በዚህ አውደ ውጊያ የአገዛዙ አስተኳሽ ወይም ኦፒ የሆኑ ደህንነቶች በፋኑ ኃይሎች በቁጥጥር ስር መዋላቸውም ተሰምተዋል። በአንዳ ቤት ውጊያ ተማርከው ምሕረት ተደርጎላቸው ተለቀው እያለ ተመልሰው ወደ አገዛዙ ገብተው ሲያገለግሉ ዳግም የተ ማረጉ እንዳሉ ኮሩ አስታውቋል። በግንባር መረጃው ላይ እንዳመላከተው እንደ አጠቃላይ ከከፍተኛ ምራር እስከ ተራባል የአገዛዙ ሰራዊት የተደመሰሱበት የዛሬው አውደ ውጊያ ታላቅ ድል ተመዝግቦበታልም ብለዋል። በተመሳሳይ በምዕራባዊ ጎንደር መተማ ከባድ ውጊያ መዋሉ ታውቋል። አፋብኃ በላይ እዝ አራተኛ ደጃዝማች ኮር አርበኞች ክፍለ ጦር እና የሁለተኛ መይሰው ካሳ ኮር አጣና ዋሴ ክፍለ ጦር የፋኖ ኃይሎች መተማ ላይ በአገዛዙ ጥምር ጦር ላይ ታላቅ ድል መቀዳጀቱን አስታውቋል። ተሽከርካሪ ጥቅምት 11 ከመተማ ቅርብ ርቀት ሸመለ ጋራ የመሸገው የብልጽግና ጥምር ጦር ላይ የተቀናጀ ማጥቃት የከፈቱት የፋኖ ኃይሎች ሁለት ወታደራዊ ካምፖች ላይ ከነሰራዊቱ ከፍተኛ ጉዳት ማድረሳቸውን አስታውቀዋል። በግንባር መረጃው ላይ እንደተመለከተው ከሽመለ ጋራ የወጣው የብልጽግና ጦር ባላሰበውና ባልጠበቀው ሁኔታ ዳግም ተቆርጦ ተመተዋል። የተደመሰሱበትን የሰራዊቱን አባላት በመተው ቁስለኞቹን ወደ ገንደ ውሃ ከተማ ሆስፒታል ሲያመላልስ ውሏል ያለው የግንባር መረጃው ሽመለ ጋራ ላይ ከባድ ምት ማስተናገዱን ተከትሎ ተጨማሪ ኃይል እያስገባ መሆኑን፣ ይህ ዜና በተጠናቀረበት ሰዓትም ዳግም ውጊያ ሊቀሰቀስ እንደሚችል አመላክተዋል። በተያያዘ የግንባር መረጃ በስቦ ማስከዳትና ስቦ መምታት ጥበቡ ያገዛዙ ካምፕ እያፈራረሱ የሚገኙት የፋኖ ኃይሎች በጎጃም አዲስ ቅዳም ከተማ አድጓሚ ተራራ ካምፕ አድርጎ ከተቀመጡ ሚሊሻዎች ውስጥ ጥቅምት 10 ለጥቅምት 11 ለሊቱን 9 የሚሊሻ አባላት ፋኖን ተቀላቅለዋል። ከሰሞኑ በጎንደር እስቴ መካነ ኢየሱስ ከተማ በተደረገው ውጊያ በርካታ የአገዛዙ ጥምር ጦር በብዛት ድል መደረጉን ተከትሎ ዛሬ ከ40 በላይ የሚሊሻ አባላት ፋኖን መቀላቀላቸውም ላገዛዙ መርዶ ሆኖበታል። አርማች ተመልካቾቻችን፣ ምርጫችሁን ጣና ቲቪ ስለምታደርጉ እናመሰግናለን። የብልጽግናው አገዛዝ ከፍተኛ ባለሥልጣናት ከኤርትራ ድንበር በ60 ኪሎ ሜትር ቅርበት ታይተዋል። ባለስልጣናቱ ኤርትራ ድንበር አሰብ አቅራቢያ ቡሬ ከተማ የታዩት ከባሌ ጉብኝት በኋላ ነው። በዛሬ እለት ወደ አፋር ቡሬ ከተማ የተጓዙት የብልጽግናው ሹማምንት የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ፣ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እንዲሁም ጄኔራል መኮንኖችና የመከላከያ መረጃ፣ የአፋር ክልል ከፍተኛ አመራሮች ይገኙበታል። ከአሰብ በቅርብ ርቀት በምትገኘ ቡሬ ከተማ የተገኙት እነዚህ ሲቪልና ወታደራዊ ሹመኞች በከተማዋ ምን እንደመከሩ መረጃዎች ባይወጡም ባለስልጣናቱ ከባሌው ጉብኝት በኋላ ወደ አሰብ አቅራቢያ ማምራታቸው ትኩረት ስበዋል። ከሰሞኑ በአብይ አህመድ መሪነት በባሌ የነበረው ጉብኝት ከቱሪዝም ፋይዳው ይልቅ ጂኦ ፖለቲካዊ ጉዳዮች ላይ ያተኮረ ምክክር እንደሆነ አፈትላኪ ላኪ መረጃዎች መውጣታቸው አይዘነጋም። በዚሁ ስብሰባ አምስት የኦህዴድ የቀድሞ ባለስልጣናት መገኘታቸው በጸረ ሻዕቢያ አቋማቸው የሚታወቁት ሌተና ጀኔራል ጻድቃን ገብረተንሳይና ጌታቸው ረዳ ባሌ ድረስ መጓዛቸው ስብስቡና አጀንዳው ትኩረት ከመሳቡን በላይ ይህን ስብሰባ ተከትሎ በዛሬ እለት ከፊል ባለስልጣናቱ ቡሬ ከተማ መገኘታቸው ይበልጥ አነጋጋሪ ሆነዋል። ጄኔራሎችን ጨምሮ የብልጽግና ከፍተኛ ሹማምንት ከአሰብ ከተማ በ60 ኪሎ ሜትር ርቀት በተገኙበት በዛሬ እለት አፋር የቀይ ባህር ባለቤት የመሆን መብት አለው ሲል ያወጀው የቀይ ባህር አፋር ዲሞክራሲ ድርጅት ለሶስት ወር ያሰለጠናቸውን ታጣቂዎቹን ማስመረቁም ታውቋል። በቀደሙት ተከታታይ ዘገባዎቻችን እንደተመ መለከተው የብልጽግና አገዛዝ የኤርትራ አፋሮችን ብቻ ማዕከሉ ያደረገ ሶስት ድርጅቶችን በመደገፍ ላይ ሲሆን በአፋር በኩል የሚያካሄደው ወታደራዊ እንቅስቃሴ መጠኑ በመጨመር ላይ ነው። እነዚህን ሁኔታዎች የተመለከቱ የጉዳዩ ተከታታዮች አፋር የቀጠናዊ ጦርነት ማዕከሉ መሆኑ አይቀሬ ስለመሆኑ ማህተሙ ያረፈበት ጉዳይ ነው ይላሉ። ይህንን አይቀሬ ሁነት ያስተዋሉ የአፋር ተወላጅ የሆኑ የክልሉ አመራሮችና ሌሎች ልሂቃን ድንበር ተሻጋሪው ጦርነት በሁለቱም በኩል ቀዳሚ ተጠቂ የሚያደርገው የአፋር ሕዝብ ነው በሚል ስጋታቸውን በመግለጽ ለተቃውሞና ለትጥቅ ትግል መውጣታቸው ይታወቃል። ከዚህ ቀደም የአፋር ክልል ፖሊስ ኮሚሽን ይፋይ የፌስቡክ ገጹ በራሱ አመራር ተጠልፎ የተላለፈው መልእክት ላይ ቀይ ባህርን የኢትዮጵያ አካል እናደርጋለን በማለት የአፋር ፖሊስና የአፋር ጸጥታ ኃይሎች እንዲሁም የአፋር ሕዝብ ያልተገባ መስዋዕትነት እንዲከፍሉ ለማድረግ እየተሰራ መሆኑን እንቃወማለን በሚል በክልሉ ፖሊስ ኮሚሽን ስም መግለጫ መውጣቱ አይዘነጋም። አፋር ባለው መልክዓ ምድራዊ አቀማመጥ የብልጽ ቡድኑ አገዛዝ ለድንበር ተሻጋሪ ጦርነት በማዕከልነት እንዳጨው በተረጋገጠበት በዚህ ጊዜ የብልጽግና ሲቪልና ወታደራዊ ሹማምንት ወደ ቡሬ ከተማ ማቅናታቸው ጉዳዩ ከስነ ልቦና ጦርነት አኳያ ብቻ እንደማይታይ ግልጽ ወታደራዊ መልእክት እንዳለው አመላካች ሆነዋል። ይህም አፋር ለአፍሪካ ቀንድ ጭምር የሚያሰጋ ጦርነት የሚነሳበት ማዕከል እንደሚሆን የጉዳዩ ተከታታዮች እምነት ነው። ለጉዳዩ ቅርበት ያላቸው የመረጃ ምንጮች በበኩላቸው በአሁኑ ሰዓት በአፋር ከሶስት በላይ የታጠቁ ኃይሎች እንደሚ የሚገኙ አስረድተዋል። ሁለቱ የኤርትራ ተቃዋሚ ኃይሎች ሲሆኑ፣ አንደኛው ደግሞ የሀራ መሬት ወይም ነጻ መሬት ተፋላሚ ኃይሎች የሚባሉት በነ ብርጋዴር ጀኔራል በየነ ገብረ እግዚአብሔር የሚመራው ህወሓትን በትጥቅ ለመታገል የወጣው ታጣቂ ኃይል አፋርን ቤዙ እንዳደረገ ጠቁመዋል። በተለይ በኤርትራ የጸረ ስርዓት ትግል የሚያደርገው የቀይ ባህር አፋር ዲሞክራሲያዊ ድርጅት አፋርን ለፖለቲካና ወታደራዊ እንቅስቃሴ ማዕከልነት በመጠቀም ላይ መሆኑ የአካባቢውን ውጥረት ጨምሮታል። በተጨማሪም የብልጽግና ሰራዊት ለድንበር ተሻጋሪ ጦርነት ዝግጅት በሚመስል መልኩ ረጅም ርቀት ተወንጫፊ ሚሳኤልና፣ ሮኬቶችን ሌሎች ከባድ የጦር መሳሪያዎችን ጨምሮ በርከት ያለ ሰራዊቱን አስፍረዋል። ይህም አፋርን የውጥረት ማዕከል እንዳደረገው ታዛቢዎች ይናገራሉ። ለአፍሪካ ቀንድ ሰላምና መረጋጋት ትልቅ ዋጋ ያለውን የአፋር ህዝብ በኢትዮጵያ ጅቡቲና ኤርትራ ተሰራጭቶ እንደሚኖር ይታወቃል። አፋር ላይ የሚነሳ ግጭት ቀጠናዊ ግጭቱን የማቀጣጠል እድል አለው የሚሉት አስተያየት ሰጪዎች የአፋር ሁኔታ

የፋኔት በአለማ ሲሆን ቤተሰብ መታፈን በህዝብ ላይ ተጨማሪ ቁጣ ቀስቅሷል። በጦር ወንጀለኛው የብልጽግና ሰራዊት በአሰቃቂ ሁኔታ የተገደለችው የፋኔት በአለማ ሲሆን ቤተሰቦች መታፈናቸው በህዝብ ላይ ተጨማሪ ቁጣን ቀስቅሷል። በእኩለ ቀን ዜና ወጃችን ባደረስነው መረጃ ላይ እንደተመላከተው በዛሬ ሁለት ጥቅምት አስራ አንድ አጥቢያ ለሊቱን የሰማዕቷ ቤተሰቦች በአገዛዙ ኃይሎች ታፍነው ተወስደዋል። የክብርት ሰማዕቷ በአለማ ሲሆን ቤተሰቦች መታፈን ከተሰማበት ሰዓት ጀምሮ የህዝብ ቁጣ ይበል ማበልት ጨምረዋል። ነዋሪነታቸው በምዕራብ ጎጃም ቡሬ ወረዳ የሆኑት የክብርት ሰማዕቷ ቤተሰቦች በሚኖሩበት አርቢሲ ማርያም ቀበሌ መኖሪያ ቤታቸው ድረስ አፋኝ ኃይል በመላክ የፋኒት በዓለም ዋሲውን አባት የሆኑት አቶ ዋሴ አባዋ እንዲሁም ወላጅ እናቷን ወይዘሮ ቦሰና አለም እያግደውን አፍነው ወደ ቡሬ ከተማ ከዛም ወደ ዞኑ መቀመጫ ፍኖተ ሰላም ከተማ መውሰዳቸው በህዝብ ዘንድ ከፍተኛ ቁጣን ቀስቅሰዋል። የክብርት ሰማዕቷ ፋኒት በዓለም በተፈጸመባት አሰቃቂ ግድያ ተቆጥቶ ያላባራው ህዝብ በዛሬው ዕለ ወላጆቿ መታፈናቸው ተጨማሪ ቁጣን ቀስቅሰዋል። የክብርት ሰማዕት ፋኒት በአለማ ሲሆን ወላጅ አባት የሆኑት አቶ ዋሲሁን አባዋ ሰማዕቷ በተቀበረችበት ዕለት ጥቅምት ሰባት ከቅብር መልስ የሚከተለው ንግግር አሰምተው ነበር እና ልጄን እኔ ሳሳድጋት መጀመሪያን በትምህርት ቤት ነው ይች ል 16 ዓመት እንደሆናት ትግል የምታግልኝ ለምን አማራ ይበደላል አለች እና ወደ አማራ ስትገባ

ወደ ኋላ መሰቃቅሰው መውጣት ነው አሁን የሚያምርበት ሁሉ መውጣት ነው። ነገ ከነገ ወዲያም ዕጣ ፈንታ ይደርሰናል። እንደዚህ ሕፃኖች እየታረዳሉ፣ ውብሎች ይታረዳሉ። አማራ የሆነ አሁን ሁሉ እንዲወጣ ነው። ወላጅ አባቷ አቶ ዋሲሁን አባዋ ይህንን ንግግር በቁጭትና በአማራዊ ወኔ ከተናገሩ በኋላ ከፍተኛ ድንጋጤ ውስጥ የገባው አገዛዙ አፋኝ ቡድን በመላክ ቤተሰቡን ለሁለተኛ ጊዜ በጦር ወንጀል ድርጊቱ ሲገድል ህዝብን ደግሞ ዳግም አስቆጥተዋል። የፋኔት በአለም አሰቃቂ ግድያ ከተሰማበት ሰዓት ጀምሮ ማስፈራሪያ ይደርሳቸው እንደነበረም አባት አቶ ዋሲሁን አባዋ መናገራቸውን አፋብኃ ቴዎድሮስ እዝ ራስ ቢትወደድ መንገሻቲከም አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ህዝብ ግንኙነት ኃላፊ ጸሐፊ ፋኖ ፍሳ አደራው ገልጸዋል። የብልጽግና አገዛዝ የክብርት ሰማዕት ፋኒት ባለማ ሲሆን ቤተሰቦችን አፍኖ በመውሰድ ሀሰተኛ ዘጋቢ ፊልም ሊሰራ እንደሚችልም ከወዲሁ ተገምተዋል። የፋኒት በዓለምን አሰቃቂ ግድያ ጨምሮ በወሎና በሸዋ በሴት ታጋይ ፋኒቶች ላይ የተፈጸመውን የጦር ወንጀል ተከትሎ በሰብአዊነት ላይ የሸፈተውን አገዛዝ በህዝባዊ ክንድ መታገል እንደሚገባ አፋብሀና አፋሀድ ተመሳሳይ የትግል ጥሪ ማቅረባቸው ይታወሳል። ይህ በእንዲህ እንዳለ የፋኖ ኃይሎች የሰራዊት ግንባታ ላይ በልዩ ትኩረት መስራታቸው እንደቀጠሉ ነው። በጎጃም አፋብኃ የበረሃው ዳኛ የሚል ስም የሰጠውን ልዩ ኮማንዶ ኃይል በዛሬው ዕለት አስመርቋል። ቴድሮስ እዝ ጃዊ መተከል አራተኛ ክፍለ ጦር ለተከታታይ ስድስት ወራት ያሰለጠናቸውን ሶስተኛ ዙር የኮማንዶና የእግረኛ ሰራዊት የፋኖ አባላትን አስመርቋል። የኮማንዶ ሰልጣኞች ውጊያ ማርሽ ቀያሪ እንዲሆኑ ታስቦ ለስድስት ወራት ስልጠና መውሰዳቸውን በስልጠናቸውም የዘገዩ ውጊያዎችን በፍጥነት መጨረስ የተበላሹ ውጊያዎችን ወደ ድል ማሻገርና ሌሎች የኮማንዶ ሰልጣኝ ዋና ዋና ክህሎቶችን እንዲያሟሉ የሚያስችል ልዩ ስልጠና መውሰዳቸው ተገልጸዋል። በተበተነ መልኩ የጀመረው የአማራ የህልውና ትግል በፋኑ ኃይሎች በኩል ከጊዜ ወደ ጊዜ እየዘመነ በመምጣት ዘመናዊ የጦር መሳሪያ ከአገዛዙ ጦር ማርኮ በመታጠቅ በወታደራዊ ሳይንስ በትግሉ አካላዊና አእምሯዊ ዝግጁነት ላይ የሚያተኩር የተግባርና የጽንሰ ሀሳብ ስልጠናዎችን በመስጠት የሰራዊት ግንባታ ላይ በማተኮር የህልውና ትግሉ ተቋማዊ ምዕራፍ ላይ ደርሰዋል። ይህን መሰሉ የሰራዊት ግንባታውም ለዘላቂ ድል እንደሚያበቃው ተመላክቷል። በዛሬው ዕለት የስድስት ወራት የኮማንዶ ስልጠናቸውን የወሰዱ ተመራቂ ፋኖዎች በምረቃ ስነ ስርዓቱ ላይ በስልጠናው ያገኙትን ክህሎት በሰርከስና ወታደራዊ ትርኢት አሳይተዋል። የአፋብሃ ቴዎድሮስ እዝ ጃዊ መተከል ክፍለ ጦር ህዝብ ግንኙነት ክፍል ለጣቢያችን በላከው ማብራሪያ ተመራቂዎች የትግሉን አደራ ተረክበው ለዘላቂ ድል ለማብቃት የትግል ቃለ መሀላ በመፈጸም ወደ ትግል አደረጃጀት ገብተዋል። በመጨረሻም የባለስልጣናቱ ኩብለላና የድረሱልኝ ጥሪ የኦህዴድ ብልጽግና የጽፋት ፕሮጀክት በግልጽ የሚታይ ሆነዋል። በአማራ ሕዝብ ላይ የሚፈጽመው መልከ ብዙ ዘር ማጥፋት አስሩንም ዓለም አቀፍ የዘር ጭፍጨፋ ደረጃዎች ወይም የጆኖሳይድ ዋች መስፈርቶችን ያሟላ ስለመሆኑ ገሃድ ወጥተዋል። የፕሮጀክቱ ተሳታፊ የብአዴን ባለስልጣናት እንደ ፍላሲዮን ካቡጋ የሆነው አለቃቸው አብይ አህመድን ማዳን የማይችሉበት አስረኛው የጆኖሳይድ ደረጃ ላይ ስለመድረሳቸው ምልክቶች በመታየት ላይ ናቸው። ፍላሲዮን ካቡጋ በሩዋንዳ ዕልቂት የሁቱ ኢንተርሃሞይን በማገዝ የዘር ፍጅት የፈጸመ ሰው መሆኑ በመጥፎ ታሪ እንደሚደረግ ይታወሳል። በመጨረሻውም በጦር ወንጀለኝነት እጅ ከፍንጅ ተይዞ ባለም አቀፍ የፍርድ አደባባይ መቆም ሆኗል። የአብይ እጣፈንታም ከነዚህ እንዳንዱ መሆኑ አይቀሬ ነው። በኦህዴድ በኩል አማራን በአማራ ማጋደል የተባለውን አገዛዛዊ ብሂል ወንበር ጠባቂው መከላከያ ሰራዊት በቀጥታ በመፈጸም ላይ ስለመሆኑ እዚያው ጦር ሜዳ ላይ አብረው የሚንከራተቱት የበአዴን ባለስልጣናት በመመስከር ላይ ናቸው። ባለስልጣናቱ መከላከያ ሆን ብሎ እያስመታን ነው ሲሉ ተደምጠዋል። ስማቸው እንዲጠቀስ ያልፈለጉ አ አንድ ባለስልጣናት ለመረጃ ምንጩ እንደገለጹት መከላከያ በብአዴን ከተደራጁ የሚሊሻና አድማ ብተና ኃይሎች ጋር ከመተባበር በተቃራኒው ከፋኖ ጋር በሚያደርገው ውጊያ ቀዳሚ የጥይት ማብረጃ አድርጓቸዋል። የሚሊሻና አድማ ብተና አዛዦች ውጊያው ሲከብዳቸውና ተጨማሪ ኃይል በፈለጉ ጊዜ ለመከላከያ አዛዦች ድጋፍ ጥያቄ ሲያቀርቡ የሚሰጣቸው ምላሽ እርስ በርስ ለሚገዳደል አማራ እኛ ምን አገባን የሚል ሆነዋል። በዚህ የተበሳጩት የብአዴን ካድሪዎችና ታጣቂዎች መከላከያ ሆን ብሎ እያስመታ በዚያ አንቆይም ብለዋል። መከላከያ በቀጥታ ከላይ የሚወርድለትን መመሪያ የሚፈጽም መሆኑን የተረዱት የብአዴን ባለስልጣናት የሚሊሻ የፖሊስና የአርማብተና ኃይላቸውን ይዘው ወደ ፋኖ ለመቀላቀል በዚያ መልክ ሕይወታቸውን ከሞት ለማትረፍና ታሪካቸውን ለማደስ ፍላጎት ያላቸው ቁጥራቸው እየበዛ ነው። መከላከያን ጠርተውት ሳይደርስላቸው እንደቀረ የሚገልጹት ባለስልጣናቱ ተከታዩን ማሳያ በመጥቀስ ነው። በጎንደር እስቴ መካነ ኢየሱስ በነበረው ውጊያ በሚሊሻና በአርማብተና አባላት በፖሊስ አዛዥ ና ሰላሳና በአርማ ብተና አዛዦች ላይ ከፍተኛ ሰብአዊ ኪሳራ የደረሰ ሲሆን ቢያንስ ከ84 በላይ የፖሊስና የአርማ አባላት የውጊያ አልቂት የተፈጸመው መከላከያ ድረስልን ስንለው ፈጥኖ ባለመድረሱና እምቢ በማለት ነው ይላሉ። በጉዳዩ ላይ የመከላከያ አዛዡን ሲጠይቁ ከላይ አልታዘዝንም በሚል እንደተሳለቁባቸው ይገልጻሉ። ይህም እርስ በርስ ለሚተላለቀው አማራ እኛ ምን አገባን አይነት ምላሽ ሆኖ ታይተዋል። በዚህ የተበሳጩት የብአዴን ባለስልጣናት ከዚህ በኋላ መከላከያን አምኖ የሚዋጋ የለም ወደሚል ውሳኔ በመሻ የሚሻገር ላይ ናቸው። በተለያዩ የአማራ መስተዳድሮች በተለይም በወረዳ እና ከዛ በታች ባለው መዋቅር ቢሮ ዘግቶ የሚጠፋው አመራር በስተዋል። አዲስ አበባ የገቡ አልተመለሱም። ወደ አረብ ሀገር የሄዱ የታችኛው መዋቅር አመራሮች እንዳሉ ታውቋል። እኛም መውጫ ቀዳዳ ካገኘን የምናደርገው ይህንን ነው የሚሉ ለኩብለላ ሻንጣቸውን ያዘጋጁ ብዙዎች ናቸው።